ስሜሽ ስሜ ሽመለሽ ግርማ ይባላል። የባህር ዳር ሪጅን ዲስትሪቢሽን ኔትወርክ እና መሰረተ ልማት ማኔጅመንት ቢሮ ኃላፊ ነኝ። እንግዲህ በሪጅናችን ውስጥ የኃይል መቆራረጥን አንዱ እንደ ታርጌት እንደ ዲስትሪቢሽን ኔትወርክ ኃላፊነቴ የሚጠበቅብን ስራዎች አንዱ የኃይል መቆራረጥን መቀነስና የደንበኞችን እርካታ መጨመር ነው። ሌላው የትራንስፎርመር መቃጠል መቀነስ፣ ሌላው ደግሞ የማስፋፊያ ስራዎችን በመሰረታዊነት የአዲስ ደንበኛ በጣም ከፍተኛ የሆነ ወደ ስምንት መቶ ሺህ የሚሆን ደንበኛ እንደ ሀገር የማገናኘት ቅርተ ይዘን ነው በ2018 የገባ ነው። ስለዚህ ይህን ለዚህ ምቹ የሆነ የኔትወርክ ኢንፍራስትራክቸር መዘርጋት ያስፈልጋን። በዚህ በሶስቱ ዙሪያ ዋለች ላይ ከፍተኛ ስራዎች እየሰራን ያለንበት ሁኔታዎች ነው ያሉ ተቋሙ የሰጠን ቅድመ መውሰድ የኃይል መቆራረጥን ከመቀነስ አንጻር አንዱ ከንትን ከምንላቸው የቅድመ ጥገና ስራዎችና የመልሶ ግንባታ ስራዎችን በከፍተኛ ሁኔታ እየተሰሩ ያሉበት ሁኔታ ያሉ። በተለይ የቅድመ ጥገና ስራዎች ከዚህ በፊት በቴክኖሎጂ የታገዘ ስራዎችንም አይደለም የምንሰራ የነበረው በተለምዶ ኔቶ ሪፖርቱ ከፍተኛ የሆነ በውጤት ደረጃ ስናየው ደግሞ በጣም ዝቅተኛ የሆነ ችግርን አይደንቲፋይ ያላደረገ የቴክኖሎጂ ቤዝድ ያልሆነ ስራዎችን ስለምንሰራ ስራቱ ስራው መሰራቱንም በከፍተኛ ማኔጅመንቱ ማየት ማይችልበት ድክመታችን መለየት የማንችልበት ሁኔታዎች ነው የነበሩት አሁን ግን ተቋሙ ከፍተኛ የሆነ በቴክኖሎጂ ቤዝድ የሆነ ስራዎችን ለመስራት በሚያደርገው ጥረት የቅድመ ጥገና ስራዎቹ በሶፍትዌር የታገዘ የኢንስፔክሽን ስራዎች ይሰራሉ ከዚያ የቅድመ ጥገናዎችን ምን እያንዳንዱ መስሙ ላይ ምን ችግር አለ የሚለውን አይደንቲፋይ ካደረግን በኋላ ነው ወደ ቅድመ ጥገና ስራዎች እየገባን ያለ ነው እና ይህን በከፍተኛ ሁኔታ እየሄድንበት ያለ ሁኔታዎች አሉ ማለት ነው። ስለዚህ የኢንስፔክሽን ስራችን ቴክኖሎጂ ቤዝድ በሞባይል አፕሊኬሽን ዳታዎች ይሰበሰባሉ። ያንን ዳታ መሰረት አድርገን ደግሞ የቅድመ ጥገና ስራዎችን እየሰራን በጣም ውጤት ያመጣንበት ይሄ በተለይ ደግሞ ባህር ዳር አካባቢዎችን 2017 መጨረሻዎች አካባቢ ጀመርንበት ያንን ስራ በመስራታችን በዚህ ክረምት ላይ ሊያጋጥሙ የሚችሉ ችግሮችን መቋቋም የቻልንበት ክረምቱ በጣም ከፍተኛ ከባድ ነው የነበረው፣ ግን ያንን ሊቋቋም የሚችል የኔትወርክ ኢንፍራስትራክቸር ማስቀጠል የቻልንበት ሁኔታዎች ስለነበሩ፣ አሁንም ቀጣይም በከፍተኛ ሁኔታ ስራዎችን፣ የኢንስፔክሽን ስራውን በጎን ለጎን የቅድመ ጥገናውን ስራ። ስለዚህ አሁን ምንድን ነው የነበረው የቅድመ ጥገና ስራ ፋክትን መሰረት ያደረገ እውነታን መሰረት ያደረገ ችግርን መሰረት ያደረገ ስራዎች ስለምንሰራ ውጤት እያገኘንበትና ና አሁንም እየሰራንበት ያለ ሁኔታዎች ናቸው። ያለ የመለሶ ግንባታንም ብንወስድ ወደ 230 ሺህ የሚሆን ደንበኛ አለን። ከዚህ ውስጥ 34 ፐርሰንት የሚሆኑ የባህር ዳር ላይ ነው የሚገኘው፣ የባህር ዳር ደንበኛ ነው። እነዚህ ደንበኞች ደግሞ ከፍተኛ ሀይል ተጠቃሚ ናቸው። ያንን እስከሆነ ድረስ ከፍተኛ ኢነርጂ ሽያጭ በመሸጥ ገቢ የምንሰበስብበት ከተማ እስከሆነ ድረስ የዚህ ከተማ ሙሉ በሙሉ ከኃይል መቆራረጥ ነፃ ማድረግ አለብን ብለን እየሰራን ሌሎችም አሉ። የመልሶ በ2017 ወደ 80 ኪሎ ሜትር የሚሆኑ የመልሶ ግንባታ ስራ ሰርተናል። አሁን በአጠቃላይ በምሰሶ መውደቅ እዚህ በፊት የሚያጋጥሙ ችግሮችን እያስቆምንበት ሁኔታዎች ነው ያሉ የባህር ዳር በተለይ ስፔሻሊ ባህር ዳር ከተማ ላይ አሰማይ ኃይል እንዲኖር እንፈልጋለን። ትኩረት ሰጠን የተረጋጋ ኤሌክትሪክ አቅርቦት መኖር አለበት፣ እና ያንን ለማድረግ ከኤፒ ጋር በመነጋገር አንድ ሞባይል ሳብስቴሽን እዚሁ ከተማ ላይ አምሳ ሞባይል ለመትከል ኦረዲ በሂደት ላይ ናቸው። ቦታ ተረክበዋል። በተለያየ ቦታ ችግሮች ነበር፣ እሱን ሶልቭ አድርገው ወደ ስራ ገብተዋል። አሁን እየሰራን ያለ ነው። ሁለት ወር የጊዜ ገደብ አስቀምጠን በዛ ውስጥ እንዲገባልን መስመሩ የማድረግ ስራዎችን እየተሰራ ነው ያለ። ያ ሙሉ በሙሉ ተጠናቀቀ ማለት በእርግጠኝነት የባህር ዳር የሃይል መቆራረጥ በግማሽ የሚቀንስልን ሁኔታዎች ይፈጠርልናል ማለት ነው። ያንን ወደ አገልግሎት ለማስመጣት ደግሞ በእኛ በኩል ደግሞ ወደ 20 ኪሎ ሜትር የአዳዲስ መጋቢ መስመሮችን መዘርጋት ይጠበቅብናል። ይህ ስራ በጣም አስቸኳይ ስለሆነ በሁለት ወርስ ተጠናቅቆ ወደ አገልግሎት መግባት ስላለበት ከአምራች ድርጅቱ ጋር ወደ እየተነጋገርን ነው ተብሎ ወደ ስራ ገብተን የባህር ዳርን የተሻለ የኃይል አቅርቦት እንደሚኖርን በእርግጠኝነት መናገር ይቻላል ማለት ነው። ለደንበኞቻችን እንዲደርሱ እንደምንፈልገው አንደኛ ትልቁ ፈተና የሆነብን የዚህ በአሁኑ ሰዓት የመሰረተ ልማት ስርቆት ነው። ይህ የመሰረተ ልማት ስርቆት ፈታኝ የሆነብን ነው ያለ። በተደራጀ መንገድ ነው የስርቆት እየተካሄደ ያለው። ዲስትሪቢሽን መስመር ብቻ አይደለም፣ እንደ ዲስትሪቢሽን እነዚህ ላይኖችን ብቻ አይደለም። ቀለል ያሉ አለ ትራንስፎርመር አንስቶ የሚወስድ ሌቦች እየተፈጠሩ ነው ያለው እና እስካሁን ባለው ዳታችን ወደ አርባ አምስት አካባቢ የሚሆኑ ትራንስፖርቶች ተሰርቀዋል። ማን ነው እየተጎዳ ያለ? ማህበረሰቡ አንዳንድ አካባቢዎች ላይ በተጠናከረ መንገድ ጥበቃዎች እያካሄዱ ነው። አንድ የተቋሙ ሰራተኛ ስራ ለሰራ ነው ብሎ ሲመጣ ለማህበረሰቡ ባጅ ማሳየት አለበት። ያን ያላሳየ ግን በምንም መንገድ እዛ ላይ እንዲሰራ መፍቀድ የለባቸውም። ለዚህ መሰረተ ልማት ባለቤቱ ማን ነው? ማህበረሰቡ ነው ማለት ነው። ስለዚህ ይህን ማህበረሰቡ የራሱ ንብረት እንደሆነ ይህ መስመር ከሌለ አገልግሎት እንደማያገኝ አውቀው እያንዳንዱ በዛ ላይ በተለይ በዲስትሪቢሽን ኔትወርኮቻችን በኢትዮጵያ ኤሌክትሪክ አገልግሎት ንብረት በሆኑ ላይ የሚደረጉ ስርቆቶችን የራሳቸው እንደሆነ አውቀው ጥቆማዎችን መስጠት፣ የመከላከል ስራ መስ እንትን ማድረግ፣ ጥበቃዎችን ማድረግ አለባቸው።